ግቢ ካልክ ግን እገባለሁ። የእኔ ፍቅር ማንንም ሰው አተስሚች። እኔ በጣም ነው የምወድሽ። ሰላም እንዴት ናችሁ? የነጅ ሆም ኩኪንግ ቤተሰቦች ሰራተኛዋ አደይ አንድ መቶ ሰላሳ ስድስትን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ የቆዩ። ዛሬ ሊዱ ወደ ሀገሯ ተመልሳለች አደይንም ከሰላምታ በኋላ እንዲህ፣ አደይ ለምንድ ነው ወንድሜን የምታስጨንቅው? ሽማግሌ ላክ እያልሽ ትላታለች። ቤዛ ባለፈው ዳይመንድን ወስዳው ነበር ክፍለ ሀገር ብዙ መሬት አለ የተካፈለው እና እሱ ልገተው እና ብዙ ብር መቀበል አለብኝ በማለት ነበረ ያሰበችውም አልተሳካላትም፣ ትመለሳለች። አጋጣሚ ወንድሟም ስለሌለ ዳይመንድ ሳታግተው ተመልሶ ነበረ። በጣም ተናዳ ነበር። ዛሬ ደግሞ አጋጣሚ ሆኖ ኪንጎን አገኝተዋለች። ኪንጎንም ቤት ከወሰደች በኋላ ከወንድሟ ጋር በመተባበር ታግተዋለች። አሁን የምልህን ትሰማለህ ትለዋለች። ደውለህ ብር ያስፈልጋል ታግቻለሁ ትላለህ፣ እና ደግሞ ማንነታችንን መናገር አትችልም ትላለች። ኪንጎም ግራ በመጋባት እኔኮ ሚስኪን ነኝ፣ ደግሞ ደሃ ነኝ፣ ምንም የለኝም፣ ለምንድነው ያገታችሁን? ታውቂ የለ እንዴ ኑሯችንን ይላታል። ክፍል ዝም በል እኔ አይመለከተኝም። ያቺ ቅምጥል የምትባለው አለች አይደል? እሷ አባቷ ሞቷል ቤት አላቸው፣ ስትፈልግ መሸጥ ትችላለች ትለዋለች። ቤዛ የዚህን ያክል የምታስበው ሴራ በጣም ከባድ ስለሆነ እና ደግሞ ዳይመንድ ክፍለ ሀገር ሂዶ የአባቱን ንብረት እኮ ተካፍሏል። ስለዚህ ለእኛም አካፍሉን ትለዋለች። ኪንጎም በጣም ይገርመውና እንዴ ዳይመንድ እኮ የተካፈለው ነገር የለም ገና ክርክር ላይ ነው ይላታል። አይመለከተኝም ለማንም አለችኝ የምትላት ቅምጥልናት ጋ ደውል ትለዋለች። ዳይመንድም ሲፈልገው ቆይቶ ወደነ ቅምጥል ጋር ሄዷል። ዴቭም እንዴ እዚህ ምንድን ነው የምትጨቃጨቁት ምን ታደርጊያለሽ? ሊዱ ይላታል። ደረጃው ጋር ቆመው እያወሩ ነበር፣ ከአደይና ከአሹ ጋ። አይ እኔ ምንም አላልኳትም፣ ግን ስላንተ እያወራኋትና እያፋጠጥኳት ነበረ፣ ትለዋለች። አሁን ከዚህ ሂጂ ይላታል። እሷም ትሄዳለች። ዴቭም አደይን የኔ ቆንጆ እንኳን መጣሽ እያለ ወሬውን ቀጥሏል። አሹም ይሽኮረመማል። ማንም ምንም ቢልሽ እንዳትሰሚ እሺ ይላታል። አዴይን በመደንገጥና በማፈር አሹ ስላለ አይ እኔኩ እዚህ የመጣሁት ሮሚንና አሹን ፍለጋና ለመጠየቅ ነው ትለዋለች። እሺ በቃ ይላታል። ወደ ቤትም ስትገባ ፍቅር እንዴ ምን ልታደርጊ መጣሽ እንዴ? ትላታለች። እኔ እየመጣሁት ሮማንን ልጠይቅ ነው ትላታለች። ሮማን የለችም እያለች ስትመልስ ድንገት ሮማን ከወደ ጓዳ ብቅ ትላለች። ሮሚዬ እንዴነሽ፣ እንኳን ደህና መጣሽ በማለት ይተቃቀፋሉ። ሮሚም እንዴ ዴቭ ሽማግሌ ሊልክ ነው? ልትጋቡ ነው? ትላታለች። ፍቅር ትሰማለች፣ በጣምም ትናደዳለች። ምን ማለት ነው? ትላለች። ፍቅር፣ እንዴ ምን ማለት ነው? እኔ እያለሁ አንቺ ልታገቢ ዴቭን፣ እነግሬሻለሁ ትላታለች። እንዴ ምን ማለት ነው? ምን ስሆን አየሽ? በቃ የተወራው ነገር አዎ፣ መጋባታችን አይቀርም እንግዲህ እንደዚህ ሆነ ትላታለች። ፍቅርም በጣም ትናደዳለች። ቲና ቤዛ ዳይመንድን እንዳገተችው ታውቃለች፣ ምክንያቱም እዛ ስለነበረች አይታ ስለነበር ለአንድ ሰው ተነፍሳለሁ ብቲ አልችን ነው የማገትሽ ብላ አስጠንቃታለች። ከመጣችን በኋላ በጣም ትቀባጥራለች እንዲህ የምታወራው በጣም ተዘበራርቆባታል። አንቺ ልጅ ምን ሆነሽ ነው ይሏታል። እሷም ቲና ቤዛ መምጣቷን ስታቅ ወደ እነ ፍቅር ቤት መታለች። ቲና እና ቤዛ ከረጅም ጊዜ በኋላ ተገናኝተዋል። እና ድንገት ያወራሉ። እያወሩም ነይ በቃ ልሸኝሽ በማለት አብረው ወክ እያደረጉ ያወራሉ። ቲና የምታወራ ሁሉ በጣም ግራ ያጋባል። ሊዱም እንዴ፣ ምንኖች ነው የምትዘባርቅው? ደግሞ ኪንጎ ተያለሽ፣ በወሬያችን መሀል ኪንጎ ማለት ምንድን ነው? ምን ማለት ነው? ትላታለች ቲና። ትዝ የሚላት በቃ የኪንጎን ቤዛ አግተዋለች። ኪንጎን ደግሞ ብዙ ሰው እየፈለጉት ስለሆነ እሷ የምታውቀው ስላለ ለመናገርም ስለፈራች ብቻ በጣም በወሬዋ መሀል ኪንጎ ትላለች። እና በመሀል ደግሞ ተሰቃለች። ምን ያስቅሻል? ትላታለች ሊዲያ ግራ በመጋባት አይ አንድ ጊዜ አሹ ማሚን መሀል አናቷን የመታትን እያስታወስኩ ነው ትላታለች። ምን ማለት ነው ትላለች። አይ የሆነ ጊዜ ላይ አሹ እኔና ፍቅር በሰራ ነው ሴራ እማየን ፈረከሳት ትላታለች። እን ትልቅ ሰው እኮ ናት። ምን ማለት ነው ጭራሽ አንቺ ብለሽ ብለሽ ከፍቅር ጋር ሸርከሽ እንዲህ አይነት ነገር ታስባላችሁ እንዴ? በማለት ተቆጥታ ትታት ትሄዳለች። አይ እንደሱ ማለቴ አይደለም እያለች እሷም ትርበተበታለች። ሩታና አሹም ቪዲዮ ይሰራሉ እንዴ? እናንተ ደግሞ ምን ታደርጋላችሁ ትላለች ሊዲያ። አይ ቪዲዮ እየሰራን ነው። በሱ ምክንያት ታዋቂ ሆንሽ አይደለ ትላታለች። ምን ማለት ነው ትላለች አሹም። እረ ችግር የለውም ሊዱ፣ አንቺ ጋር ቢሆን እኮ ቪዲዮ መስራት እንችላለን ይላታል ሩታም። ምን ማለት ነው በማለት ትበሳጫለች። የዛሬው ክፍል ይሄን ይመስል ነበር።